ቤተሰቦች እንዴት ናችሁ? ዛሬ ቀን ደግሞ እንግዲህ ከሌሊቱ አስር ሰዓት ላይ የተነሳ ነው ቤተሰቦቻችን። አንዲት ትንሽዬ ጉዳይ ኖራን እኔና ሙለር አንድ ላይ የተነሳ ነው እንግዲህ ከእንቅልፋችን። ለዚህ ስራ አጋጣሚ ሆኖ እኔ ብቻዬን አልበቃም ትንሽ ከበድ ስለሚለኝ ደግሞ ቀኔን እንዳይበላሽ ምክንያት ከደከመኝ መቼም ምንም አይነት ቪዲዮ መስራት አልችልም። ልጆቼን መንከባከብ ምናምን በጣም ስለሚያስቸግረን እንግዲህ አብረን የተነሳ ነው ቤተሰቦቼ። ለዚህ ቪዲዮ እንግዲህ ሁለት ሺህ ላይክ እጠብቃለሁ ቤተሰቦቻችን። ብዙዎቻችን ደግሞ የነገርኳቸውን እያደረጋቸው ስለሆነ በጣም ነው የማመሰግነው። ላይክ በማድረግ ቪዲዮውን ጀምሩ። ቪዲዮውን ደግሞ ሁሌም እንደምነግራችሁ ቤተሰቦቼ ለእኛ በጣም ይጠቅመን፣ ጀምራችሁ ባታቋርጡት እስከ መጨረሻ ድረስ ብታዩት፣ ምንም እንኳን ለእናንተ ባይጠቅማችሁም ግን አይጎዳችሁም፣ ለእኛ ደግሞ ትልቅ ጥቅም ስላለው አብዛኞቻችሁ ደግሞ የመዳም ቅመች ስለሆናችሁ ስራችሁን ልትሰሩ ከፍታችሁ ቪዲዮውን ወደ ስራችሁ ብትሄዱ አጋጣሚ እንኳን ቪዲዮችን ቢደብራችሁ ማለት ነው። እና እስከ መጨረሻ በማየት ብትተባበሩን እላለሁ ቤተሰቦቼ። ለማንኛውም እንግዲህ ዛሬ ቀንላችን ገና ሳይነጋ አስር ሰዓት ነው የጀመርነው። እንግዲህ ብዙ ጊዜ እንደዚህ አይነት ስራዎች ሲመጡ ከመሀል ያው እኛ ዩቲበሮች ነን፣ የሁለት ሴት ልጆች እናትና አባት ነን። ዩቲበር ለራሱ ማለት ዩቲዩበር መሆን በጣም ከባድ ስራ ነው። ባይ ለሌላ ሰው ቀላል ሊመስል ይችላል፣ ለሚሰራው ሰው ግን በጣም ከባድ ጊዜ በጣም ይፈልግ ስራ ስለሆነ እንግዲህ ይችን ስራ ለመስራት በሌላ ቤተሰቦቼ እንጀራ እንግዲህ ሁለት ባህል እንጀራ እና ወይ ደግሞ አንድ እንግዲህ ሶስት አሳ ክክ የሚሆን ነው የምንሰራው ይህንን ስራ ለመስራት እንግዲህ ትብብር ስለሚያስፈልገኝ አጋዥ አጋዥ ስለሚያስፈልገኝ፣ ሙላርዬ እንግዲህ ለአግዝሽ ብሎ ተነስቷል። በጣም ነው የማመሰግነው። ሙላርዬ አንተ ካላገዝከኝ በጣም ይከብደኝ ነበር። እንደገና ደግሞ ቀን ላይ በቃ ልጆቼ በስነስርዓት ስንከባከቡላለው እንቅልፍ አይመጣኝም፣ ምናምን አይደክመኝም። ምክንያቱም ጠዋት ከጀመርኩት ይሄ ስራ መቼ መሰላችሁ የምንጨርሰው? ብዙ ጊዜ ስድስት ሰዓት አካባቢ ነው ምሳ ሰዓት ላይ ነው የምጨርሰው። ና ይሄ ስራ አለ እንደገና የቤቱ ሌላ ስራ ስላለ ትንሽ ከበድ ስለሚል ስላገዘኝ እንግዲህ ሁለት ሰዓት አካባቢ ከጠዋቱ ጨርሻለሁ። በጣም አመሰግናለሁ ኔ ፍቅር። በዛ ላይ ደግሞ የልጆች እናት ስትሆኑ ለመጫወት ቀድማችሁ ካልተነሳችሁ ከልጆቻችሁ በፊት ስራው በጣም ነው ማለት ውዝግብግብ ያለ ቀን ነው የሚሆንባችሁ፣ ትንሽ ከበድ ይላል። እንግዲህ እናቶች ሆናችሁ ተረዱኛላችሁ ምን ያህል ከባድ እንደሆነ ማለት ነው። በተለይ ደግሞ ሁለቱም ሕጻናት በቃ ገና የእናንተን እገዛ የሚፈልጉ ከሆነ በጣም ነው የሚከብደው። የእኔ ልጆች እንግዲህ እንደምታውቋቸው መንታ በሏቸው። አንዳንድ ቀን በጣም ይደክመኛል ቤተሰቦች ባይዘወይ ማለት ነው አላደል እንቅልፍ ይመጣኛል ቀን ላይ ግን መተኛት አልችልም መተኛት ማልችልበት ምክንያት ደግሞ ስራ አለኝ የቤት ስራ አለ እንደገና ደግሞ የዩቲቡ ስራ አለ ምናምን ትንሽ ከበድ ይላል እግዚአብሔር ይመስገን የሚረዳኝ ሰው ስለሰጠኝ ነው እንጂ ደዛ ባይሆን ኑሮ በጣም ከባድ ነው ማለት እዛው እዛው ለምትወልዱ እናቶች ጽናቱን ይስጣችሁ በእርግጥ ነው ትንሽ እያደጉ መሆናቸውን ሳይ እደሰታለሁ። በጣም ደስ የሚል ስሜት አለው። ድካሙ እራሱ ተረሱት አላችሁ ምናምን። ግን አንዳንዴ ደግሞ ይሆናል አይደል በጣም ድክም ነው የሚሏችሁ፣ በተለይ ሲጮሁባችሁ ያለው ድካም፣ ምግብ በልታችሁ ልክ እንደበላችሁ አይሰማችሁም። በጣም ነው የሚከብደው በእውነት መች መሰላችሁ። እኔ አረብ ሀገር እያለው ሶስት ህጻናት ልጆች ስንከባከብ ነበር እና ሁለቱ መንታ ናቸው ሁለት ዓመታቸው ነበር። አንዷ ደግሞ አራት ዓመቷ ነበር። እና ሙሉ በሙሉ ኃላፊነት እኔ ላይ ነበረ ልክ እናታቸው በሉኝ። በቃ በጣም ከባድ ጊዜ ነበር ሳሳልፍ የነበረው። እና ባይዘው የሌሊቱን ለማሳየት ነው ይህን ጨለማ ያሳየናቸው እና ከባድ ጊዜ ነበር። እንዴት መሰላቸው? አንድ ላይ አይተኙም። የሚተኙት እኔ ጋር ስለሆነ በቃ አላደር። ሰዓት ራሱ ማየት አቁሜ ነበር። መቼ ነው የምተኛ፣ መቼ ነው የምነሳ ምናምን እሱ ራሱ አላውቅም ምግብ ምሰራላቸው እኔ ነኝ፣ ቤት ማጸዳው እኔ ነኝ፣ እኔ ምግብ ምሰጣቸው እኔ ነኝ፣ ገላቸውን ማጥባቸው ልብሳቸውን። ኦማይጋድ በጣም ነው ከባድ ባይዘው። ወይ እዛ ሁናችሁ የሰው ልጅ የምትንከባ ቶቼ ግን ማርያምን በጣም ነው ማከብራችሁ ማደንቃችሁ ማለት እንኳን አይደለም። የሰው ልጅና የራስህ ልጅ ራሱ በጣም ከባድ ነው። ግን እዛ ስራ ላይ ሁናችሁ ራሱ ግን በስነስርዓት ልጅ ያልወለዳችሁ ከሆናችሁ ልጆችን በስነስርዓት ብታሳድጉና የልጅ አስተዳደግ እዚህ ስትመጡ ስትወልዱ አይከብዳችሁም። ልምድ ብትወስዱበት እላችኋለሁ። ማለት የሆነ ስራ ስትሰሩ ለራሳችሁ እንደሆነ አስባችሁ ብትሰሩ በጣም ጥሩ ነው። ምክንያቱም ለእኔ በጣም ጠቅሞኛል አሁን ላይ ማለት ነው። አሁን እንዴት መሰላችሁ፣ አሁን ለምሳሌ ልጆች በጡጦ የምታሳድጉ፣ በወተት የምታሳድጉ ከሆነ ጡታችሁ፣ ማታጠቡ ከሆነ የጡጦ ንጽህና አጠባበቅ ምክንያቱም ህጻናት ልጆች በወተት የሚመጣ በሽታ በ በጣም ከባድ ከባድ ነው ማለት እስከ ሞት ድረስ ሊያደርስ ይችላል እና እሱ ነገር በጣም ተምሬያለሁ በእንዴት አድርጌ ማጽዳት እንዳለብኝ የወተት ተሰርቶ እስከ ስንት ሰዓት መቆየት እንዳለበት ይህን ይህን ብዙ ነገር ተምሬያለሁ። ባይዘወይ ዳይፐር አጠቃቀም ራሱ ዛሬ ተምሬ የመጣሁት እዚጋ አላቅም ነበር። ባይዘወይ ለማንኛውም ቤተሰቦቼ እዚጋ በቤንዝን ነበር ሳያይዝ ነበረ እሳት እና ወይኔ። ባይዘወይ ቤንዝን የምትጠቀሙ ሰዎች ግን በጣም ተጠንቀቁ በእውነት ወደፊታቸውሁ ይጋረፋል። በጣም ከባድ ነው። እኔ እዚህ ጋ እግዚአብሔር ነው የጠበቀኝ። ትንሽ ብትጠነቀቁ እላለሁ። ብዙ ጊዜ ነው የሚያጋጥመኝ ተጠነቀቅ፣ ጊዜ ራሱ ወደች ይመጣል እና ብቻ እግዚአብሔር ይመስገን፣ እግዚአብሔር ነው የሚያጠርፈኝ ሁሌ። እና እንግዲህ ክኩ እዚህ ጋ ይሄንን ይመስላል። ትንሽ ቆሻሻ አለው ማለት በደንብ መታጠብ አለበት። ባ ክኩ ስትጠዱ በደንብ ከታጠበ ክኩ በጣም ይጥማል። ባይዛ ወይ ሞክሩት፣ እሺ ቤተሰቦቼ እና እንግዲህ ሁላችን እንደዚህ እያልን እየቀጠልን ነው ቤተሰቦቼ። የወፎቹ ድምጽ የሆነ በቃ የምሰራው እዛ ያለውን የአክቲቪቲ ማለት የማደርገው ነገር ሁሉ ድምጽ እየተሰማችሁ ነው፣ ወዳችሁታል ብዬ ተስፋ አደርጋለሁ። ብዙ ጊዜ ለምንድ ነው ቮይስ ኦቨር የምታደርግ ብላችሁ ትጠይቁኛላችሁ። ና እንደዚህ ሳወራችሁ ደግሞ ሞር በቃ የልብ ያደረግኩ ነገር ይመስለኛል በጣም ደስ ስለሚለኝ ነው ቤተሰቦቼ። የሆነ ሀሳብ ይኖረኝና እንደዚህ አድርጌ ድምጽ ስቀርጽ በጣም ነው ደስ የሚለኝ፣ ለራሴ ማለት ነው። በቃ አላደል አንዳንድ ነገሮች ያቀበልኳችሁ መስሎ ስለሚሰማኝ ነው። ከእኔ አንዳንድ ነገር የጠቀሜ ነገር እኔ ተጠቅሜበት ጠቅሞኝ በጣም እና እሱ ነገር ብነግራችሁ በሚለው ነው። አንዳንዴ ድምጽ እንደዚህ ንቀርጸው እና ትጠቀሙበታላችሁ፣ አትጥሉጥ በጣም አንዳንዴ እንግዲህ ገጠር አካባቢ የሰራኋቸው ቪዲዮዎች ይኖራሉ። እነሱን እንግዲህ በራሳቸው ድምፅ ላሰማችሁ ለራሴ እንግዲህ የሞከርኩ ነው። እሱ ራሱ ባይዞ በጣም ከባድ ፈተና ነው። ምክንያቱ ብዙ ሰዎች ጋር የምትኖሩ ከሆነ ድምፅ አለማስገባት አይቻልም። በጣም ከባድ ነው። ሁሉም ሰው ጸጥ ማስደረግ አይቻልም። ወይም ደግሞ እኛ ብቻችን የምንኖርበት አካባቢ ካልፈጠር ለብቻችን ማለት ነው። ገብታችኋል እናንተ የማይፈልጉት ድምፅ ሊገባ ስለምችል ለዛ ነው። እሺ በጣም ይቅርታ ቤተሰቦቼ። ለማንኛውም እስካሁን ድረስ ይህንን ቪዲዮ እያያችሁ ላይክ ያላደረጋችሁ ቤተሰቦቼ አክባሪዎቼ እባካችሁ ላይክ አድርጉ፣ አትርሱት። ሺ ሰብስክራይብ ያላደረጋችሁ ደግሞ የደወል ምልክቷን በመንካት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን እግዚአብሔር ይመስገን ወደ 30 ሺ እየተጠጋ ነው። ቀጣይ 50 ሺ እንደገና መቶ ሺ ደርሰን በተኗ እናመጣታለን። የዛ ቀን ደግሞ ትልቅ ሰርፕራይዝ ይኖረናል። ባይዛ እኔ በጉጉት እየጠበቅኩ ነው። በጣም በጉጉት ማለት ነው። እንዴት መሰላችሁ ቤተሰቦቼ፣ ማለት እሱ ቀን በጣም የምጠብቅበት ትልቁ ምክንያቴ የዛ ቀን ሰፊው አወራችኋለሁ። አሁን ግን ትንሽ ልንገራችሁ ማለት እንደምታቆት ምላር ስራ ለቋል፣ ምናምን ነገር እንግዲህ ላይፋችን ያለውን ነገር ሁሉ ነገር እያሳየናችሁ ነው። ምንም የተደበቀ ነገር የለም እስካሁን እያያችሁ ነውና እዛ ስንደርስ ደግሞ እንግዲህ ማለት አንዳንዴ ሰዎች ስራ አይሆናችሁም፣ ለምንድነው ስራ የለቀቀው፣ ለምንድነው ነው እንደዚህ ስራ ፈተ፣ እሷም ከስታንስ አንተም ከስተ ጠቁረህ እንደዚህ ብላ ብዙ አስተያየቶች አሉና እዛ ግብ ላይ ለመድረስ እኛም በጉጉት እየጠበቅን ነው። ልክ እንደናንተ ማለት ነው። ደርሰን ግን በትልቅ ሰርፕራይዝ እንግዲህ እንደምንገናኝ ተስፋ አደርጋለሁ ቤተሰቦቼ። ደግሞ አምናለሁ እናንተ በታች ማለት ነው እንደሚፈጸም እንደሚደረግ አምናለሁ ቤተሰቦቼ። አላቅም ያላችሁ ለኛ ፍቅር በስመ ስላሴ አላቅም። ብቻ ይህን ያህል በሰዎች መወደድ ለስራ ምን ያህል ተነሳሽነት እንዳለው እንደሚፈጥርብን እናንተ አታቁም። ማርያምን እናንተ ቀላል ብላችሁ ጻፍ ጻፍ ብታደርጉትን ኮሜንት ለኛ ምን ያህል ተስፋ እንደሚሰጠን እናንተ አታቁም። ና ሁሌም ኮሜንታችሁ ሀሳባችሁ አይለየን። ሺ ቤተሰቦቼ፣ እንግዲህ ሙላሬ እንጀራ መጋገር መቸስ አዲስ አይደለም። አዲስ ለሆናችሁ ቤተሰቦቻችን ነው አዲስ የሚሆንባችሁ። በደንብ አድርጎ ነው እንጀራ መጋገር የሚችለው የቤት ስራ ምናምን ምንም የሚጠፋው ነገር የለም። ባይዘወይ እንግዲህ ብዙ ጊዜ ወንዶች ትዳር የሚፈልጉት ልብስ ልታጥብላቸው ምግብ ልትሰራላቸው ወጥ ምናምን እንደዚህ አይነት ነገሮች እንድታደርግላቸው ሚስት የሚያቀበው ወንዶች አሉ። ሙላር ደግሞ አጋጣሚ ሆኖ እንግዲህ ለእንደዚህ አይነት ስራ አይደለም ያገባኝ፣ ምክንያቱም ከዚህ በፊትም ብቻውን ሆኖ ማድረግ የሚችለው ነገር ነው እንግዲህ ከዛ ያለፈ ሌላ ነገር ማለት ልጆች ማፍራት አለ። እንደገና ደግሞ አንድ ላይ ስትኖሩ ማለት መረዳዳት፣ ከአንድ ብርቱ ሁለት መድኃኒቱ፣ የሚባለው ትዳር ሌላ ሌላ ነገር ስላለው ነው እኔ እንደሚመስለኝ። ምክንያቱም ብቻው መኖር ለእሱ ምንም አይደለም ባይዘው፣ ለእንደ እነዚህ አይነት ጉዳዮች ከብዶት አያውቅም እና እስኪ እባካቸው ወንዶች ልብስ ልታጥብላችሁ ምግብ ልትሰራላችሁ ሚስት አታግቡ እሺ። ለሌላ ነገር በደንብ አስባችሁበት ብታገቡ ላችኋለሁ። በዚሁ ወንዶች ተከታታዮች እንኳን በጣም ትንሽ ናችሁ፣ በብዛት ሴቶች ናቸው። ምክንያቱም እንትናችን ላይ ያሳያል፣ ዩቲዩብ ስቱዲዮ ላይ ገብታችሁ እዛ ሁሉ ነገር ያሳያል። ሴት ወንድ፣ ይህን ያህል ክል ብዛት የእድሜያችሁ ምን ያህል ሰው ሰብስክራይብ አድርጎ እንደሚያያችሁ ምን ያህል የእናንተ ቪዲዮ ሰው እንደወደደው፣ ብቻ እንደዚህ እንደዚህ አይነት ነገሮች ዩቱብ በደንብ ያሳያል። ና እዛ ነው ማየው። ለማንኛውም ቤተሰቦቻችን፣ ወጤን እንግዲህ እየጨረስኩ ነው እንደምታዩት፣ ክኳችን በስሎ እንዲ ለምድ ነው ይሄ። ትልቅ ነገር አስመስለሽ ይሄን ቪዲዮ የቀረጽሽው ምትሉ ቤተሰቦች ልትኖሩ ትችላላችሁ፣ ግን ቃላደል ልክ እንደነገርኳችሁ አንዳንዴ ዩቲዩበርስ ስትሆኑ ህይወታችሁን አደለ ምታሳዩት፣ የምትኖሩት ኑሮ አደለ። እንግዲህ እኛ ደግሞ አንዳንዴ እንደዚህ አይነት ስራዎች እንሰራለን እና ከምንሰራው ስራ እንግዲህ ይህንን ስራ ብታዩልን እና እናንተ ደግሞ ተወድታላችሁ ብለን የምናስበው ነው። እንግዲህ ይህንን ማለት ነው ቤተሰቦቻችን። ቅርን እንዳይላችሁ ከዛ ደግሞ ዩቲዩበር ስትሆኑ ሁሉንም ነገር ወደ ቪዲዮ ነው የምትቀርጹት። እስካሁን ድረስ ግን ቪዲዮን እያያችሁ እንደሆነ ተስፋ አደርጋለሁ። ምክንያቱም መጀመሪያ ላይ ስጀምር ቪዲዮ እስከ መጨረሻ ድረስ እንድታዩት እፈልጋለሁ ብዬ ጠይቄያችሁ ነበር። የእኛን እድገት በጉጉት ለምጠብቁ ቤተሰቦቼ አሁንም አሁንም ደጋግሜ የምነግራችሁ እስከ መጨረሻ ድረስ ማየት ለእኛ ትልቅ ጥቅም አለው። በጣም ስንደክም ታያላችሁ። በጣም ብዙ ስራዎች ለመስራት ገጠር ይሄድን አንዳንድ ቦታ ብቻ የምንሰራው ስራ ዘርዝሬ እዚህ ጋር ጨርሰውም ታቁታላችሁ። ከመጀመሪያ እስከዚህ ድረስ የደረስን ቤተሰቦቻችን ሁሉንም ስራ የምታውቁ እንግዲህ ብዙ ድካሞች ያሳልፈናል እና እስከ መጨረሻ ድረስ ያያችሁልኝ፣ በቃ በትዕግስት ለጠበቃችሁኝ ንግግሬ ቢያስጠላችሁ እንኳን ቁጭ ብላችሁ ላዳመጣችሁኝ ቤተሰቦቼ እጅግ አድርጌ አመሰግናለሁ። ስራችንን እንግዲህ እዚህ ጋር ጨርሰናል። ወጣችን እዚጋ እንዲቀዘቅዝ፣ ምክንያቱም ስድስት ሰዓት አካባቢ ነው ፕሮግራም የሚጀምረው ነው። እዚ ጋ እናስቀምጠዋለን፣ አሸዋ ስላለ እዚህ ጋር ይቀዘቅዛል። በእምነት በማታገኘው ቦታ ላይ ያስቀመጥኩት በእርግጥ ነው። ህጻናት የማይደርሱበት ቦታ የለ ብቻ እግዚአብሔር እየጠበቃል እና ቤተሰቦቼ በጣም ወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኝ።